ያን የስጡ ልጅ ሴት ምን ድምት ይቻል እንዳታደርግ የምታነሽበት ምን መሰለህ? የልጅነታችንን እንትን ጊዜ ያነሳልና የተጫወትን እያለ ዛሬ የሰራሁትን ተንኮል ስነግራት እኮ በጣም ተናደ የመታችን። ኧረ፣ እንኳን በጥፊ ያለፈልኝ። እኔማ የሆነ ነገር አንስታ የምትጨንበኝ ነበር የመሰለኝ። እውነቱን ነው፣ ገሬ እኮ ተንኮለኛ ነው። ይሄን ያህል ምን ብታረጋት ነው? ዘመን ተሻገሪን፣ እንዴት አናደድካት? በጣም የምትወደውን ማጣት የማትፈልገውን ነገር አሳጥቻት። ይየድሮ ሰው ፍቅሩም ቁጣውም ቀሉ ማጥነቱ ውስጥ ይገባል የሚባሉ እውነት ነዋ። አዎ፣ ግንማ እኔ ደስ እንዲለኝ ይቅርታ ጠይቂው። ማለቴ እናንተ ላይ እንደዚህ አይነት ነገር ባላይ ደስ ይለኛል። እሺ፣ እሺ ልጄ ገሬ የድሮ ጓዴ እጄን ስላነሳሁብህ በጣም ይቅርታ አድርግልኝ። አረ፣ ችግር የለውም ችግር የለውም። አዎ እንደዚህ ስትሆኑ ነው ደስ የምትሉት። ጋሽ በቃ እኔ ገብቼ እረፍት እላለሁ። ሌላ ጊዜ እንጫወታለን። እሺ አንበሳው። ትሰማኛለህ? ልጄን ጫፉን እንዳትነካው። እኔ ጋር ከመጣሽ ጫፉን አልነካውም። ህይወቴ እባክሽ አሁንም እጅግ በጣም አፍቅሻለሁ። አንቺን በማጣት መሰቃየት አልፈልግም። እባክሽ አብረሽኝ ገሬ። እኔም እኮ አብሬ በሆን ደስ ይለኛል፣ ግን ትንሽ ጊዜ ታገሰኝ። እስከ መቼ ህይወቴ? እኔ እንጃ፣ ይሄ ነው ብዬ አለሁ ሰንኩ። ግን እስኪ አገባ ድረስ እንኳን እስኪ አገባ እኔ ያልሱ እኔ እንዴትም አድርጌ ድሮዋል ሎ ልሹ፣ ምን ነው በጠዋት ሰላም አይደለም እንዴ? ረ የለም ትናን ከሰዓት ተነስቼ አመሻሽ ላይ ስለገባሁ ሳልደውልልሽ ስለቀረኝ ነው። እሰይ በሰላም ገባሽ። አ በሰላም ገብቻለሁ ተመስገን በይልሽ። ስትመለሽ ደግሞ ቀደም ብለሽ ንገርኝ ወጥቼ እንድቀበልሽ። እሺ፣ እሾይዘርዎት ልሹ፣ የምትፈልጊው ነገር ካለ በማንኛውም ጊዜ ደውይልኝ። በጣም አመሰግናለሁ። እሺ፣ እሺ። ሄልች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

አንቺ ምስ መመጡ ቤት አገኘሽ? ይህን የመረጥኩት እዚሁ የምናውቀው ቤት ይሻለናል ብዬ ነው። ምን አዲስ ነገር አለ ታዲያ? ምንም አዲስ ነገር የለም ከአንተ መጥፋት በስተቀር። ዘደንገል እኮ ያኮረፈኝ እስከሚረሳው ድረስ ለትንሽ ጊዜ ልራቅ ብዬ ነው። አይ ጥሩ። አሁን ወጡ ነው እንዴ? አዎ፣ ወጥቷል። ገሮ መጥቶ ነበር? አዎ፣ መጥቶ ነበር። ቀደመኛ ጥሩ ነው። እኔ በጠዋቱ ነገር አልፈልግም። እሱማ ታስታውቂያለሽ ከእኔ ምንም እንደማትፈልጊ። ለዛ አይደለ የድሮ ጨኛሽ ያመጣሽው? ታዲያ ሲመጣ ውጣ ይባላል? እንዴት አይባልም ይባላል። አንቺ ግን ስለምትፈልጊው ና አልኝ አልሽ። ቆይ እየቀናህ መሆኑ ነው ወይስ ነገር እየሸረበችብኝ ነው ብለህ ነው? ላጥፋብል እስካሁን አጠፋው ነበር። የያዘኝ ይዞ ነው እንጂ። እሱ የመጣው አዲሱን ቤት ላይ እና እንዴት ሆናችሁ ሊለን ነው። እሱ እናንተ ነው የምታውቁት። የቱ ነበር መኝታ ቤታችን? ስለመቀየር ፈልጌ ወደ እሱ ሂድ። በስተግራ በኩል ያለው የመጀመሪያው ክፍል ነው። ሄሎ፣ አቶ ገረመ እንዴት ነህ? አለሁ። ህያብና ዘንግል ፍቅራቸው እንዲቀጥሉና ቶሎ እንዲጋቡ እንድታደርግ ፈልጋለሁ። እንዴ! ለምን? ጥያቄውን ትተ ያልኩህን ብቻ ነግ። ሄደና ለህያብ ፍቅራቸው ግፉበት በላት። ይሄ ከይሲ ሰው ደግሞ ምን አስቦ ነው? እህቴ እንደት ነሽ? ደህና ነኝ። ቁጭ በይ ስቲ። ምነው ማሜ፣ ጠዋት እኮ ነው። አባዬ እኮ ቤት መቀየራችን የነገረኝ። ቢያንስ እንኳን አግዥኝ አትይንም። እሱስ ልክ ነሽ፣ ግን ሰው ማድከም አልፈለግኩም። ቢያንስ ባናገዝሽ እንኳን ቤት በመፈለግ እንረዳሽ ነበር። እሱስ ልክ ነሽ። አንቺ አታጭም ነበር። እና ስራ እንዴት ነው? ጥሩ ነው። ምንም አይልም? መቼም ቢዚ ብትሆኚ ነው አይደል? እንደዚህ እችላለሽን አራላልኩም ከዚህ በላይ ቆይ፣ እንዴት ቢዚ ብትሆኝ ነው እኛን ያስረሳሽ? ፈላጊ ማጣት ነው እንጂ እኔማ ነበርኩኝ። ማለት ቢዚስ አልነበርኩም። ያው አባ ያን ነገር ከተናገረኝ በኋላ መምጣት ከበደኝ። የቱ ነገር? ዘድንግልን አታገቢውም ካለኝ በኋላ እኔ እዚህ መምጣት አያስደስተውም ብዬ ነው። አንቺ ኮ ያሳደግንሽ ልጃችን ነሽ። እኛ ተጋቦ ያል ነው ዝምድናችንን ለማጠናከር እንጂ እኛ ኮ ቀድሞም ቢሆን ቤተሰብ ነን። ያው እዚህ ስመጣ ዘድንግልም አባም አንቺም ደስ የሚላችሁ ስለማይመስለኝ እኮ ያልፋውት እንደውም፣ ስትቀሪ ስትጠፊ ጊዜ ነው ደስ የማይለን። ደግሞ ተስፋዬም ቢሆን የራሱን ሀሳብ ሳይሆን የዘድንግልን ሀሳብ ነው የተናገረው። እኔም፣ ተስፋዬም ዘድንግልም እንወድሻለን። ዘድንግልን እንኳን ታዩ። የምሬን ነው እሱ ሚስትነትሽን እንጂ እህትነትሽን አይጠለው። ደግሞ ከዚህ በኋላ ከጠፋሽ የምሬን ነው የምቀየምሽ። እሽማ፣ ከዚህ በኋላ አልጠፋም። ታዲያ ሻይ ወይ ቡናው ሰጃ? አይ፣ ማሚ ሁለቱም ይቅረብኝ፣ ባይሆን ውሃ ይሻለኛል። እሺ፣ ህያብ ታምጣልሽ። ህያብ ህያ እንዴ፣ ማሚ እዚህ ቤት መሳለች ያለችው ታዲያ፣ ከቤቱ ጋር ጥለናት አንመጣም። አይ እንደዛ ከሆነ ራሴ እቺ ባመጣሽ። ምን አው ዘድንግልና ህያ ፍቅራችሁ ነገር ሊጋቡ እንፈልጋለን ብለዋል። እናኔና ዘድንግልን ሊያጋቡን ነው ማለት ነው? ያው ነገሩን ያመቻችላቸዋል። እንደዛ መታሰቡ ግን በጣም ይገርማል። እረዳዋለሽ። ሮዳስ ለካ እዚህ ስልክሽን ይዘሽ ስትለፋለፊ ነው። እዛ ነዛ ስንጠራሽ ማትሰቢ። በጣም ይቅርታ። ምን ልስጥሽ? አያስፈልግም? ራሴ ወስዳለሁ። የእናቴን ኧረ እስኪ አምጪ። እናትሽ ለያት፣ ሌላ ጊዜ ታያታለሽ። ምነው በእናትሽ ታፍሪያለሽ? ኧረ በጭራሽ ግን በቃ እናቴ እኔ ብቻ ስለሆነች እኔ ብቻ ነኝ ማየት ያለብኝ። በቃ ወደ ስልክሽ ተመለሽ። እናትሽን ብዛት ታስጠብቂያት ትንሽ ግን ሊታገሱ ነው። አይችሉም። ለምን? የቀድሞ ፍቅረኛ ይመጣል። አንድ ከሱ ጋር መጨረስ ያለብኝ ጉዳይ አለ ማለት፣ አልቀበል አፈቅረዋለሁ፣ ግን እሱን ጠይቄ ማወቅ ያለብኝ አንድ ጉዳይ አለ። እንደምንም ብላ አንተ እንዲታገሱን አድርግ እሺ። አሳውቃለሁ። መቼም ማሚዬ፣ ሮዳስ የለችን ብለሽ እነዛ ብራንድ የሆኑ ልብሶቼ ለሰራተኛ ሻልሰጥሻት ማል አረ በፍጹም ከእኔ ልብሶች ጋር ነው ያሉት። እሺ ማሚ። ያመሰግናሉ። በጣም አቤት ማማ። ቅድም ስጠሪ ስልክ ይ ያልሰማሹ ነበር። ምን ላምጣ? አይ ምንም፣ ለሮዳ ሰዋ እንድታመጭላት ነበር። እሺ። ለአንዲስ ምን ላምጣለሽ? እኔ ምንም አልፈልግም። ይልቅ ስራ ከጨረሽ ነይና ከኛ ጋር ቁጭ ይ አይ ማማ፣ ትንሽ ይቀረኛል። ባይሆን ናንተ ተጫወቱ። አንቺ ፎቶ አንቺ ጋር ምን ይሰራል? እንዴ? የወንድምሽ ፎቶ እሷ ጋር ምን ይሰራል እኛ ጋር እንጂ? ቤስ አስተካክል አግኝቼ እኔ ነኝ ያስቀመጥኩት። አይደለም ማሚ ቅድም ይሄን ፎቶ ወደ ደረታው ስትከታው አይቻታለሁ። የማን ፎቶ? ይሄ ፎቶ የእናቴ ፎቶ ነው ብላ ደረታው አስከታው ነበረ። አረ ያ የእናቴ ፎቶ ነው? ምን ይሁን ብዬሽ ነው የማላውቀውን ሰው ፎቶ ደረት ውስጥ የምትከታው ይሻልሻል? ምንድን ነው? ማሚ አንቺ ጋር አለ የተገኘው አንቺ ጋር ይቀመጥ። እያው ወደ ክፍልሽ እንጂ በቃ ማሚቻው። ሰላም ነኝ። ትንሽ አትጫወቺም? አይ ልሂድ በቃ። ሌላ ቀን መጥቻ ይሻለሁ። በይ እሺ። አለሁ። እንዴት? ምን ነው? አይ ምንም። ትንሽ ተጠፋፋን አይደል? እንኳን ምንነው ያልኩህ ፊት ድክምክም ስላለብኝ እንቅልፍ ስላልተኛው ነው። ጥሩ። አለቃ አንድ አስደሳች ዜና አለ። ምንድን ነው? የልጅቷን የድሮ ቤት አግኝቸው ነበር። እና ጎረቤቶቿን ስጠይቅ ፍጹም ጤነኛ እንደሆነች እና አግብታ እንደምትኖር ነገሩኝ። ምን? የት ነው የምትኖረው? አሉ በፊት ወደ ሀያት ነበረች፣ አሁን ግን የት እንዳለች አናቅም አሉኝ። ይገርማል። ይሄ ማለት እሷ በህይወት ስላለች ካሳም ቢሆን ከፍያት እንዳልታሰር ታደርጋለች ማለት ነው። አዎ ዛሬ ደስታችን ቀን ነው። በርዘና በል፣ ጥሩ ዜና ስለነገርከኝ ትሸለማለህ። እሺ ይቅርታ ግን አለቃ፣ ብዙ አልቆይም። ለምን? አንድ ስራ ነበረች። በደስታ ይቀንማ ጥለኝየትም መትሄድ ሌላ መጨረስ ያለብኝ ነገር ስላለ ነው። ተዋ አይልቅ ዋናው ስራ እንደሆነ ሰርተዋል። ሌላው ነጌ ከነጌ ወዲያ ቀስ ብሎ ይደርሳል። ምን አባቷ አትጨናነቅ። እሺ። አይ አለቃ ሄሎ፣ ፍቄ። አቤት። አሁኑኑ እንድንገናኝ እፈልጋለሁ። ምን ነው? ብታይ በጣም ደስ የሚል ነገር ነው ያገኘሁት። በቃ እዛ ቡና ምንጠጣበት ጋር ጠብቀሃል። እሺ። አሁንም እንደድሮአችን አትኩርፊ። በኩርፊያ እኮ ምንም የሚፈታ ነገር የለም። ለዛ አይደል አባትህን ልክ እንደማትፈልገኝ ነገርከኝ? በሰዓቱ እኮ ብልሽ ብልሽ አልገባ ስላለች ነው እንደዛ ያልኩሽ። እኔ የታየኝ ግን ለእኔ ያለህ ንቀት ነው። በሰዓቱ እንደዛ ካስመሰለብኝ በጣም ይቅርታ ሮዲ። እኔ እንደድሮአችን ምርጥ እህትና ወንድም ሆነን ነው የምፈልገው። ያው ከአንተ ማፍ ከአባትህ ማፍ ነግረኸኝ፣ በድጋሚ እንኳን ችካልልን ያ ሆነናል ለማለት ነው። በአባቴን እንደዛ ስላስባልኩሽ በጣም ይቅርታ። እኔም እንደዛ ማድረግ አልነበረብኝም። ያው እኔ አይደለሁ ገፋፍቼ እንደዛ እንድታደረግ ያደረግኩ። ችግር የለውም። እኔ ምለው ታዲያ እዚህ ብቻ ሽምን ታደረግ ያለሽ? መቼም ተከትለሽ ይመጣሽ እንደማትለኝ ተስፋ አደርጋለሁ። አሁን ደግሞ ነገረኛ ሆነች ነው የጠበቅሽ? ስድቡን ተው። እናንተ ራስ ምን ታደርጋለህ? አንድ ስብሰባ ነበረኝ ገና ከዛ መውጣቴ ነው። ቡና ልጠጣ ብዬ ነበር የመጣትን ይሞ አይ፣ ጥሩ ነው። በጣም ይቅርታ ለምኑ ለሁሉም ነገር እባክሽ ሮዲ፣ እንደ ድሯችን እህትነት ነው ወንድም ነው። ረስተኸው ነው እንኳን እንደዚህ ቁጭ ብላ ልናወራ አይቀርነኩ አይኑ ሁላ ተጸይፈኝ ነበር ቋም ምን አድርጊ ነው የምትለኝ? አብረን ያደግ ነው እናደድብሽ ወይ ልቀየምሽ ይችላል እንጂ በጭራሽ አልጠላሽም። ረስተኸዋል ማለት ነው። ለነገሩ እንዴት እንደጠላኸኝ ከኔ በላይ የሚያውቀው ሰው የለም። አልተሳሳትሽም፣ ልክ እኮ ነሽ። ግን የዛን ጊዜ ታሪጉ የነበረው ነገር በጣም ያናደኝ ነበር። በዛ ላይ በዛ ላይ እናት ሂድና ይቅርታ ጠይቃት ብላ ነው የመጣ ኧረ አይደለም ፍቅር ይዞኝ እንጂ ይህን ያህል እንኳን ጅል አይደለው አዎ እሷ ነግራኝ ነው ግን ይህን ያህል ነው እኔንም እሷንም ታኩርፊናለች ብለን አላሰብንም ነበር በጣም ይቅርታ የኔ ውድ እህት ደግሞ ስንት የልጅነት ታሪክ እያለ በአንድ ንግግርማ እንደዚያ እንጣለን እሺ እንደዛ ከሆነ ያ መሰሪ ቀድሞ ቤት የገብቶ ነበር። ማን ነው እሱ? ገረሞ ነው። እንደሱ የምንጫወትበት አንድ መረጃ ጣ አለቃ፣ ታውቂ፣ እሱ ነገሮችን ሁሉ በጥንቃቄ ነው የሚያደርገው። ቢሆንም አንድ ነገር መፈለግ አለብን። እኔማ እፈልጋለሁ። ያው ግን ብዙ ተስፋ እንዳታደርግ ብዬ ነው። በአንተ ትተማመናለሁ። የሆነ ነገርማ ይዘህልኝ ትመጣለህ። ካሉን አለቃ፣ እኔ ጋር አንድ ሀሳብ አለ? ምንድን ነው ለምን እኛ ወጥመድ አዘጋጅተን አንከተው? ምን አይነት ወጥመድ እሱ ባላሰበበት መንገድ እኛ ተዘጋጅተን አቀነባብረን እንጠብቀውና ወንጀል እናሰራዋለን ማለቴ በእኛ የተዘጋጀ ወንጀል ከዛ እኛ እሱን ይዘን እናሰቃየዋለን በጣም ጥሩ ሀሳብ ነው ግን ትንሽ ማሰብና ጥንቃቄ ያስፈልጋል አዎ በአንድ ቀን ሀሳብ መስራት አይቻልም ግን አንተም በደንብ አስብበትና ተዘጋጅተን እንተገብረዋለን ኤሎኒ ልጅ፣ አዎ ይመቸኛል። ከፍቃዱ አንድ ባር ላይ እየተጫወትን ነው፣ እዛው። ናሽ ናሽ ዘድንግል ሊመጣ ነው እንዴ? አዎ አንድ ጉዳይ ማውራት ነገር አለ ብሎኛል፣ እየመጣ ነው። ወይኔ ልጅ ምንም ሮዳ ስትወጣ መጥፎ ነገር ተናገረችሽ እንደ ታዲያ ምን ሆነሽ ነው የድሮ ቅልጥፍናና ፈገግታሽ የለም እኮ ኧረ አለማማ ስለ እያሱ አብዝተሽ ማሰብ ራስሽ ነው ያሳጣሻል ኧረ ትገለኛለች የምትወደውንም ልጅ ወንድሟንም ይዤባትማ ዝም አትለኝም እኮ ስለዚህ እያሱን ረስተሽ ዘድንግድን ጠበቅ አድርጊ ደሞ ከዚህ በኋላ እያሱን ፎቶ እንዳትጂ፣ እሺ? ግን አንድ ጥያቄ ሊጠይቅሽ። ስለ እያሱ ከሆነ ምንም እንዳትጠይቂ። ር አደለም ዘድንግልን ግን ባገበው ደስተኛ ነሽ? በጣም ለዘድንግል የምታስፈልገው ልክ እንዳንቺ አይነት ናት። ቆንጆ፣ ትሁት፣ አስተዋይ፣ ቀና የሆነች ልጅ እውነት እንዳልሻት አይነት ሴት ነ ከዛም በላይ አይነሽ ኔ ቆንጆ ልጅ ባይሆን ትምህርት ሽንቶሎ ጨርሽና ድርጅቱን እንድታግዥ ፈልጋለሁ። እሺ ማማ። ደሞ ሌላ እንደ ባለፈው ክፍሉ ስትሆኑ ሌላ ነገር እንዳይፈጠር ተጠንቀቁ። እሺ ጥሩ እናዚ ቁጭ፣ አይ አንተ እስከምትመጣ ነው የተቀመጥኩት። እኔ ሌላ ቀጠሮ አለኝ። መልካም ቀን ይሆንላችሁ። እሺ፣ እኔ ልጅ እፈልጋለሁ ስትለኝ ደስ ነው ያለኝ። እኔ ልጅ ግን በሰላም ነው የፈለከኝ? ይህ ሰሙን ብዙም እቤት እያደረግህ አይደለም፣ ባትነግረኝም፣ እናቴ ደግሞ በዚህ ደስተኛ አይደለች። እያያችሁን በእኔ ከምታፍሩ ለትንሽ ጊዜ ራቅ ልበል ብዬ ነው። መራቁ መፍትሄ አይደለም። ለእናቴ አንተ ምንም ሁን ምንም ታስፈልጋታለህ። ከዚህ በኋላ ለአንድም ቀን የሚሆን ውጭ ባታረ ደስ ይለኛል። እሺ፣ እኔ ልጅ። ሌላው ደግሞ አንድ ነገር ልጠይቅህ ነበር። ይቻላል፣ ጠይቀኝ። የእኛ ድርጅት ያንተ ከመሆን በፊት ያቶ ገረመው ነበር እንዴ? ራሴ ነው ያንተማ? አይደለም። የመጀመሪያው ስም እኮ የጓደኛዬ አቶ ገረመው ነው የሚለው። የራሴ ነው። እሺ፣ እንደዛ ከሆነ ስለ ድርጅቱ አከፋፈት ንገሪኝ። ድሮ ነው የተከፈተው፣ በእርግጥ ከገረሞ ነው የገዛሁት። ለምንድን ነው ከገረሞ ላይ የገዛው? የአሁኑ ድርጅት ለመክፈት ትንሽ ብር አነሰው? በዛ ላይ የእኛው ድርጅት የሚሰራው ስራ ብዙ መስረት አይፈልግም። ታዲያ ለምን ከፈተው? ለባለቤቱ ነው የከፈተው። ከዛ በእሷ ስም አደረገው። ምን? ከገረመው ቀጥሎ እኮ የእናቴ ስም ነው ያለው ወይዘሮ ህይወት ነው የሚለው አይደለም። በባለቤት ውስጥ ያደርገው ሲል እኔ ገዝቼ በእናተ ስም አደረኩት ካልክሽ ሙዚና ወቀንዲ በቀደው ሙዚና ገሬ ነበር ሄሎሊያ እንዴት ነሽ አላው እንዴት ነሽ እህቴስ እንዴት ነች ምን ላድርግ እዚህ ምድር ላይ እኮ አንድ ያለች ቀሪ ሀብቴ እሷ ብቻ ነች ደህና ናት ቆይ ለምንድን ነው እራሷ ራሱ ማትደውልልኝ? ኔትወርክ ያስቸግራል። እኔ የምደውልላት ሰዓት አለኝ። ወይ ደግሞ አንቺ የምትደውይበትን ስልክ ስጭኝና እኔ ራሴ ደውዬ ይላግኛት። እንዴ የሰው ስልክ ዝም ብሎ አይሰጥ። በነገራችን ላይ በጣም ለውጣለኝ። ስመጣ ደስታ ይዤ እንደመጣ ተስፋ አለኝ። የኔ ውድት እንዳፋ ባረገውና ቁማ በመጣችልኝ። ቆይ ቢኒስ፣ እንዴት ነው የሱ ስልክ ይሰራል? ደውለሽ ጠይቅም። ለማንኛውም አዲስ ነገር ካለ እደውልልሻለሁ። ቻው ኔሊያ፣ ከያሱ ጋር የት እንደተገናኛችሁ ደግሞ ታወጫታለሽ አለሁ። ቆይ ምን ተገኝቶ ነው እንደዚህ ደስታ በደስታ ያችው? ብታይ እንደዚህ ነው ተብሎ የሚነገር ነገር አደለም ያገኘሁት። ታዲያ የማይነገር ከሆነ ለምን ጠራሽ? አንተ ራሱ ማታ ምናምን ብላ አልነበር እንዴ? ታው መጣክ? በደስታ ቀን እንዳትጨቃጨቀኝ። ወይ ፍቃዱ? ሁሉም ሰው ሲደሰት ነው የልዘን? እኛ ስናዘን አንተ ብቻ ተደስተህ ካልነበር አሁን ደግሞ በተቃራኒ ሆነ። እሺ ለምንድን ነው የጥራሽ? ያው ሲከፋኝ ብቻ ከምጠራክ ስደሰትን ምጥራክ ብዬ እኮ ነው። ጭራሽ መቀለጃሽ አደረግሽ? ከምነግርህ እኮ ባሳይክ ይሻላል ብዬ ነው እሺ የጣል። ምን? አሁን ላሳይህ አላልሽኝም እንዴ? የልፋቴን ውጤትማ ነገ ነው ማየው። ብታይ እንደ ዛሬ እድል ቀንቶኝ አያውቅም። ስለዚህ በቃ ነገ ታሳይኛለሽ። እን ምን ሆነሃል? በእናትሽ፣ እኔ ለራሴ በጣም ከፍቶኛል። አሁን ምንም ብትነግሪኝ ያን ያህል ቦታ አልሰጠው። ምን ሆነሃል? ምን ነው ከሊያ ጋር ጥሩ አይደላችሁም እንዴ? ሊያ ነው ያልሽው? ሊያን እንኳ ትያት። ላንመለስ ተለያይተ ነው። ለምን? በምን ምክንያት? ታሪኩ ብዙ ነው። አንተ ግን የምን ቆረጠለ? ፍቄ እኔ ሳሎን ልቤ ራሱን የቆረጠው የኔን፣ ተይና። ቆይ አንቺ ምን አግኝተሽ ነው? የኔ ፍቅር መጣ። ዝም በይ።